ሰላም ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። አሁን ላይ ኳሷ ሜዳ ላይ እየተንከባለለች ነው። ማን እንደሚወስዳት አይታወቅም። ሩታ ወደ ቡታጅራ ስትሄድ አብረሽ ወደዚህ ተመልሶ መጥቷል ማለት ነው። ነፂ ደግሞ ቤተሰቦቿ ጋር ስትሄድ ወንድሟ እያባረረ ወደ መጣሽበት ወረቁ ዲፈላ የነፂ ወንድም እያባረረ እየታባሽ ነው ምትገቢው፣ እየተሰንብትሽ ነው የመጣሽ ብሎ ወንድሟ እያባረራት ነው። አሁን አብረሽ ሊቀበላት ነው። ተመልሳ ነፂ ወደ ቡታ ጅራ ልትሄድ ነው። ሩታ እንግዲህ ቤተሰቦቿ ጋር አልሄደችም ማለት ነው። ሌላ ቦታ ነው ሄደችው። ምክንያቱም ያሳፍራት አላ በፊት ያደረገችው ነገር ስለሚያሳፍራት መግባት አይቻልም። አሁን ኳስ ጨዋታው እንደገና ሊጀመር ነው። ምክንያቱም ኳሷ ከቡታ ጅራ ወደ አዲስ አበባ መጥታለች። ሶ ነጻነት ወንድሟ አላስገባት ሲላት ሲያባረሯት ደጋፊዎቿ ቤተሰቦቿ ኳስ ያባርሯት፣ ወደ አዲስ አበባ ትመጣና እንደገና ኳስ ጨዋታው ይጀምራል። ኳሷን ማን ይወስዳል? አሁንም ፉክክሩ ይቀጥላል። ኦ ማይ ጋድ ኦ ማይ ጋድ ጋይስ፣ ታምራት እንደቀጠለ ነው። ኦ ላላ አብሪሽ አብሪሽ፣ ሩታ የት ሄደ ይሆን እናንተ? ሸኝቷ ተመለሰ፣ እሷ ከቤት ስትወጣለት ተመልሶ መጣ። ሌላ ነገር ግን አቤላ ላይ እያለቀሰ ነው። ጋይ ሳይ ሚስት፣ አሁንማ ባህል የሆነብን እኮ አቤል እኮ ነው እያለቀሰ ነው፣ ሩታ ጠፍታለች እያለና እንግዲህ አብርሽና እንትና ኤፋ ተመካክረው ሩታን እኮ አባረሯት እናንተ። ረብስ አሁን ተመካክረው አንድ ላይ ተጠራርተው መጡ። ከምን አብርሽ መጣና ሩታ እንግዲህ የት እንደሄደች አይታወቅም። ቤተሰቦቿ ጋር ቢሆን ኑሮ ይሰማ ነበር። አብርሽ አይመጣም ነበር እና ቤተሰቦቿ ጋር ትሄዳለች ብዬ አላስብም። ምክንያቱም ያ ሁሉ ነገር አድርጋ ታፍራለች። ገብቷችኋል? እንደዚህ ሆዷን እየገፋች አትሄድም። ኤልዱ ደግሞ በዛ ጋር እያሽቃበጠች ነው። አሳዘነችኝ አለች ለድራማ ብላ ጀምራው ነበር። አሳዘነችኝ። አንቺ እኮ ነሽ ገፋፍተሽ ድራማውን ያስጀመርሽ። አንደኛዋ አጨፍጫቢ ናት ኤልዱ ማለት ነው እና አሳዘነችኝ። በጣም በጣም ነው የምታሳዝነው፣ ምክንያቱም አንቺ ነሽ ገፋፍተሽ እዚህ ጋር ያስገባሻት ሰው። እውነቱን ተናገሪ ሴትዮ! እንዴ ልጅቷን አውቀሽ እንደዛ እንደዛ ብለሽ አስገብተሽ አሁን ላይ አሳዘነችኝ። አሁን ሌላ ፍቃሪ ሲመጣ በጣም ታሳዝናለች። እኔም እኮ እያሳዘነች ነውና አሁን ላይ ማለት ነው ጨዋታው እንደገና ሊጀመር ነው። እንዴት አትሉኝም? ነፃነት ወንድሟ አላስገባት ብሏል። ወደ መጣሽበት ተመለሽ፣ የታባይ ሰንብተሽ ነው የመጣሽ ብሎ ውጭ እያላት ነው። እቤት የሚያስገባኝ አጣዋለች። ያው እንግዲህ የሚያስገባት ካጣች፣ ሩታ ወንድሙ አባሯት ነበር አይደለ፣ አብረሽ ይዟት የጠፋ። አሁን ደግሞ አብረሽ ነፂን ይዞ ሊጠፋ ነው። አይ አይች ኳስ በጣም አስቸገረች። አንዴ ወደዚህ አንዴ ወደዚህ እየተንከባለለች፣ እንደው ምን ጉድነሽ አንቺ ኳስ ግን አትረጋጅም። አሁን ቡታጅራ ስትሄድ ሩታ ተመልሶ ይሄጃለው ብላ ቪዲዮ ስለሰራች መታለች። በቃ ቤተሰቦቿ ጋር ብሎ ሲመለስ እንግዲህ ተመልሳን ተመጣው ተመልሳን መጣው ቤት ከመጣ ቤት ትመጣባለች። አልኳችሁ እኮ እያሳደደችው ነው ልጅቷ። የልጁ ዲፕሬሽን ውስጥ ገብቷል። ነጻነት ጋፏ በትንዲ ነጽ እያደርሳት ነበር። ይሄደ በራሱ መኪና፣ ሩታ ደግሞ ራይዷን ይዛ ከቻለች ቡታጅራ። አሁን እንግዲህ ሆስፒታል ነው ነገ የምናገኛት። አገኛት ሩታ ነገ ሆስፒታል ናት ሲጀመር ቡታጀራ እንሄዳለች ብዬ አላስብም ግን እሱ የሄደች መስሎት በቃ ሄደችልኝ እሰየው ቤቱን ለቀቀችልኝ ከዛ በኋላ አንቺ ደግሞ ወንድም ያላስገባን ብለሽ ነይ ነፂ ብሎ ነው የተመለሰ ግን አልሄደችም አልሄደችም ሲጀመር ቦርሳው እኮ ባዶ ነው ቦርሳው ባዶ ነው ምንም አይነት ልብስ የለውም የእውነት ልብስ የለውም እያንከረፈፉ ነው ይዘውት የነበረ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ የእግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋ ሁሉ ሰላም አሸ፣ ወይና ነው እናንተ ጋም ሰላም ደራችሁ? ባለ ዛሬም ድራማው እንደቀጠለ ነው። እንግዲህ አብርሽ አዙይ ልቀቆ የት ነው ያረጋችኋት? የት ነው ያረጋችኋት? የት እንዳለች ሲጀመር ታውቃለህ እኮ አብርሽ፣ እኮ ዝም ብለህ ለምንድነው ብታስመስለው? ውሸቱን እኮ ነው። የት እንዳለች የት እንደገባች የት እንደወሰዷት በደንብ ነው የሚያውቀው አሁን ግን የት ሄደች? የት ነው ያረካት? የት ነው ያረካት? አቤላ ደግሞ ምንድሽንም ትከራከረው። ፈጣሪ ወይ ትዕግስቱን ስጠኝ። ኦይ፣ ኧረ ጉዴ ይሄ ልጅ ነው። ይሄ ነው እሱ ነው እንዲያስረገዛት እናንተ፣ አቤላ ነው እንዲያስረገዛት። ጋይስ ተከራከረኩ። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ማለት ነው ይሄን ይወዱች ሳብስክራይብ አድርጉ። በመጀመሪያ አሁን ማለት ነው በጣም ውሰብስብ ድራማ ሊጀመር ነው። አብረሽ ሩቷን ውርድ ይሰራ ነው። የምሬን ነው። አሁን የሄደችለት መስሎ ማለት ነው ተመልሶ መጣ። ነጻነትን አድርሷት ማለት ነው። ቡታጀራ አብሮን የሄዱት በእርግጠኝነትና ነፃነት ደግሞ እዛ ሄዳ የምትሰራውን ድራማ እዩልኝ። ብቻ አይነፂ አይነ እንደ ልጠላ ትንሽ ጠፋኝ። በጣም እየተጨማለቀች ነው። ጭራሽ ቤተሰቦች አላስገባኛሉ እኮ ግድ ነው። ሳታስፈቅድ ለምን መጣሽ? ወይኔ ጉዴ የሩታ ጓደኛ ልትሆን ነው። ወይኔ ወይኔ። ግን ሴት ልጅ እንደዚህ ክብሩን ጥሎ ሲንዘላዘል በጣም ነው ያስጠላኝ። አይ አሁን ኳሳውን ቢቀርብሽስ ቢቀርብሽስ ማይጠቅም ነገር ይዘሽ ለምንድን ነው ወይኔ ፈጣሪ ሆይ ትግስት ውስጥ እቺ ነጻነት ግን በጣም እያናደደች ነው ጋይስ እንደ ተጨማለቀችብን እኮ እናንተ እናላች ዛሬ እንግዲህ አብረሽ ሩዋንዳ እያደረገው ነበር ተመልሶ መጥቶ የት ነው ሄደችው ያው ቃል እኮ የት እንደሄደች ስትወጣ ምናምን ያውቃል የት ነው ሄደችው አላለም እሷ ደግሞ ቤተሰብ ጋር አትሄድም አትሄድም ምን ሆናችኋል? ያሳፍራታል። ያደረገችው ነገር ሲቀጥል፣ ደግሞ ሳታገባ ልጅ አርግዛ እንደዚህ ሆዷን ዋርጋ እንዴት ነው የምትመጣው? ና ዞሮ ዞሮ ቤተሰብ ጋር ትሄጃለሽ ብዬ ነበር ነው የማ አይንሽን ጭፍና አርገሽ ደፍረሽ ግን አልሄደችም። አትሄድም፣ እርግጠኛ ነኝ። አትሄድም የሆነ ዘመድ ጋ ነው የምትጠገው ምክንያቱ ይሄ በፊቱ ነገር አለ ወንድሜ እንዲያረገኝ ምናምን ያዥ የሰራችው የውሸት ድራማ ሰው። አትሄድም። አንደኛ እርጉዝ ናት። ስለዚህ እሷ እዚህ የሄደች መስላ እንዲመለስላት ከዛ ተመልሳ ቤቱ መጥታ ልታሳድደው ነው፣ እርግጠኛ ልታሳድደው ነው። እሱ ደግሞ ማአመለጥኩ በቃ ብሎ ሄዶ ነበር፣ ሳይነግራት ሄዷል። እውነትም ሄዶ ነበር፣ ነጻነትን ሊያደረሳት ነው የሄደው። ከዛ ወደ ቡታጅራ መጣው ስትለው ተመልሶ ወደዚህ መጣ። ያያችሁ መራቅ ነው የሚፈልገው። ታዲያ ቡታጅራ ነው የሄድኩ ካለች ለምን ቤተሰቦቿ ጋር ሄዶ አልጠየቃትም? ቤተሰብ ጋር ሄዶ የት ናት ምን እየሰራች ነው ብሎ ለምን አልጠየቀም? ለምን ተመለሰ ወደዚህ ቡታጅራ ሄጃለሁ ብለው አደደ እሷን ከፈለጋት እዛው መጠየቅ ነበረበት፣ ቤተሰብ ጋር መጠየቅ ነበረበት። በቃ እዛ ካለች እዛ መጠየቅ ነበረበት፣ እሷን ደውሎ መጠየቅ ነበረበት እንጂ ተመልሶ አዲስ አበባ ደስ መጥቶ የት ናት ብሎ መፎከር ለምን አስፈለገ? አያችሁ አያችሁ፣ እየሸሻት ነው፣ እየሸሻት ነው። እሷ ወደዛ ሄድኩ ስትለው እሷ ሄደችም አትሄድም፣ ትጀመር ታፍራለች እንደዚህ ብላ ሄድኩ ስትለው ተመልሶ መጣ፣ እሱ ወደዚህ መጣ። ከዛ በኋላ እዛ ስትሄድለት መጣና፣ ነፂ ደግሞ ወንድሜ አላስገባኝ አለ ብላ ተመልሳ ወደ አዲስ አበባ ትመጣለች። አላስገባኝ ብሏል ሚል ድራማ እየሰራች ነው። እንግዲህ ተመልሳ ወደዚህ ትመጣለች። ከዛ በኋላ አብረው ቤት ውስጥ ይግማሙልሻል ማለት ነውና አሁን ደግሞ ደመቁ ተመልሳ ትመጣለች። ነገ ወይ ሆስፒታል ናት፣ ወይም ደግሞ ወደ አዲስ አበባ ተመልሳ ትመጣለች። ቤቷ ዘመድ ጋር ከሆነች ተመልሳ ወደዚያ ወደ ቤቷ ትመለሳለች። ቤተሰቦቿ ጋር ከሄደች ቀጥ ብላ ነው ትመጣ። ወይኔ እብድ ነው ኮ የሆነችው። በቃ እሷን ተከትሎ ሄደ። እሷን ለምን ይዞ ሄደ ብላ ተከትላ እር ወንድ ከማሳደድ ፈጣሪ ዋን ተጠብቀኝ። እንደው እንደው ለዚህ ሙግዳፍ ሰውዬ እንደው ሸቱ እንዴት ነው እናንተ ያጫለበው አጫለባቸው አረ፣ ጉዴ መላ፣ እናንተ ዘንድሮ። እኔ ከምንም ከምንም በላይ ደግሞ የአቤላ ነገር ነው ግርም የሚለኝ። እንዲ አቤላ እኮ ባል ነው የሆነብን እናንተ፣ ከአብረሽ በላይ እኮ እሱ ነው እየተንከባከባት ያለው። ልጁ የእሱ ነው ወይስ ምንሼ ነው? እኔ ግራ ነው የገባኝና ዞሮ ዞሮ ድራማው በጣም እየቀጠለ ነው። እንደ ቡታጅራ የውሃ መንገድ ናት፣ እንደ አብረሽ እንደዚህ የምትመላለስባት እና አሁን አብረሽ እሷን ፈልጎ የመጣ መስሏቸው እሱ ሲጀምር ኦዲንሶቹ ለማስመሰል ይፈልጋል። ገባችሁ? ለቪዲዮ ያዙ ይልቀቁኝ ያዙ ይልቀቁኝ ይላል። ለምን መጀመሪያ ነግሯት አይሄድም ነበረ? ለቪዲዮ ነው ያዙ ይልቀቁኝ የሚል ግን ከቪዲዮ በኋላ ለእኛ ይምሰል፣ በቃ የከፋው ያዘነ ስለ ሄደች የተጸጸተ በውስጡ እኳ እሰይ እንኳን ሄደችልኝ እሰይ ኤፋ ና እሱ እሰይ እንኳ እንኳን ወጣሽ ተገላገልን እያለ ነው ተገላገልኩ ከጭቅጭቅ ከንዝንዝ ከዚህ በኋላ ከነፂ ጋር ፏ ብዬ እኖራለሁ እንኳን ወጣችልኝ እያለ ይሆናል ይሄኔ ማለት ነው በውስጡ ገባቸው አይደለ ስለዚህ አሁን ፈልጓት አይደለም የመጣ እሷን ለመራቅ ነው ቡታጅራ ሄደች መስሎት እሱ ደግሞ እዚህ መጥቶ ሊያመልጥ አምልጥ አምልጥ አምልጥ አብረሽ አምልጥ እውነቴን ነው በሁለት ሴት መካከል አጣብቂኝ ውስጥ ነው የገባኸው በእውነቱ በጣም ነው ያዘንኩት ግን እንግዲህ ቻለው የራስ ስራ ነው ያንም ያንም መንከት ችግሩ ይሄ ነው። ከሁለት አንድ ያጣ ነው የሚያደርገው።